ባለፈው የሰራውን ቪዲዮ አሁን ማንም አላስገድደውም ያንን የማድረግ ነገር ግን ሁለት የአንፊልድ ጨዋታዎች እንደሚቀሩ ስለሚያውቅ በኋላ ብር መውጣት አልፈልግም ለቃለሁ ብሎ ለደጋፊዎቹ ኦነስት ሆኖ ውሳኔውን አለመቀበላቸውን እረዳለሁ፣ ሆኖ ያንን ቪዲዮ ሰርቶ ከሊቨርፑል እንደሚለቅ ይፋ አደረገ። ከሊቨርፑል እንደሚለቅ ይጠበቅ ነበር፣ ግን ራሱ ይፋ አደረገ እና ትላንት ያው ጨዋታውን አልጀመረም። ከዚያ በኋላ ወደ አንፊልድ ሲመጣ ደጋፊው ምን አይነት ሪያክሽን ያሳያል? የሚል ኤክስፔክቴሽን ነበር። ምክንያቱም የሊቨርፑል ደጋፊ እዛ ሀገር ያለው የሊቨርፑል ደጋፊ ዩኒክ ደጋፊ ነው ተብሎ ሁሌም ይደነቃል። ዩኒክ ነው። አንድ የቀኙን የሊቨርፑልን ቀዩን ማሊያ ከለበስክ ልክ እንደ ማይክል ኦወን ለማንቸስተር ዩናይትድ ካልተጫወትሽ በስተቀር እንትን ነው፣ ሁሌም በደጋፊዎቹ በኩል የማይቀማ ስፍራ አለ። አሁን ይሄ ጨዋታ ከጨዋታው ይልቅ በትሬንት ምክንያት ነው አጀንዳ የሆነው እንጂ ጨዋታው እንዳልሹ አንደኛ ና ሁለተኛ ሆኖ ቢጫወቱም ግን በውድድር ዘመኑ ላይ የሚያመጣው ለውጥ የለም። ልክ አርሰናል ለሁለተኛ ስፍራው መጫወት ያለበት በሂሳብ አይሰሌት ካየሹ፣ አሁንም ስድስተኛ ወንዱ ሆኖ ሊጨርስ ይችላል። ስለዚህ ልሆነ ነገር ይጫወታል ልንለው እንችላለን። ግን ሪያሊስቲክ ላይ አርሰናል የቻምፒየንስ ሊግ ቦታን ይዞ ይጨርሳል። የሚያመጣው ትልቅ ልዩነት አልነበረም ትላንትና ምንም ቢሆን። ለዚህ ነው ከጨዋታው ውጪ ያለው ነገር የበለጠ አጀንዳ የሆነው የትሬንት ጉዳይ አጀንዳ የሆነው እና ደጋፊን እንደዚህ ማሰብ አለባት። አቲም መቼስ እንዲህ ነው ማሰብ፣ ትክክለኛው የማሰቢያ መንገድ ይሄ ነው አቲም። ግን ሲጮህበት ምን አሰብሽ? ያው ደጋፊን እኔ አንደርስታንድ ማድረግ እችላለሁ፣ ደጋፊው ለምን እንደዛ እንደሚል። ትክክል ነው ማለት አይደለም፣ ግን ደግሞ ያው ከልጅነቱ ጀምሮ ሊቨርፑል ጥሩ ተጫዋች መሆኑ ይመስለኛል እኔ እንዲጮሁበት የሚያደረገው ምክንያቱም በሊቨርፑል ያለፉት አመታትን የሰጠውን ግልጋሎት አያገኙትም። ስለዚህ የሊቨርፑል ደጋፊዎች ቢያዝኑ ወይም ቢቃወሙት እሱን አንደርስታንድ እንዳላደርግም አይደለም። ያው ትክክል አይደለም በዚህ መንገድ መጮሆ። ምክንያቱም በሊቨርፑል ያለውን የእግር ኳስ ጊዜ የጨረሰ መስሎታል። እንደዛ ነው ያመነው። ደግሞ እውነትም ይመስላል። ምክንያቱም ፕሪሚየር ሊግ፣ ሻምፒዮንስ ሁሉንም ካሳካ በኋላ ወደ ሌላ ትልቅ ክለብ መሄድ፣ ሌሎች ነገሮችን መሞከር አንድ ተጫዋች ህልም ሊሆን ይችላል። ስለዚህ ወደ ሪያል ማድሪድ መሄድም ህልም ሊሆን ይችላል ለትሬንት ያንን መንገድ መምረጡ ትክክል ሊሆን እኔ ለትሬንት ትክክል ነው ብዬ ነው ማስበው። ኮንትራቱን ጨርሷል፣ ግዴታ የለበትም ከክለቡ ጋር የሚያቆየው ወይም የሚያስገድደው ውል የለውም። ስለዚህ ወደ ሌላ ክለብ ማምራት መፈለጉን መረዳት እችላለሁ። የደጋፊውንም ግን ኢሞሽን መረዳት እችላለሁ። እኔ በጣም የሚወደድ ተጫዋች መሆኑ ይመስለኛል። ልክ እንደ ሌሎች ተጫዋቾች ቢሆን የትሬንት መልቀቅ ያን ያህል ለሊቨርፑል ደጋፊዎች ሊያሳስብ ይችል ነበር። ስለዚህ በሁለቱም መንገድ ያለው እንደኔ፣ ሞር ክሬዲት ሰጣለሁ፣ ምክንያቱም ያንን ቪዲዮ መልቀቁ በአንፊልድ በክብር ወይ እንዲሸኝ ወይም ከደጋፊዎቹ ጋር ያለውን ነገር መጨረሻ ላይ ጥሩ ለማድረግ ያሰበ ይመስለኛል። ስለዚህ በዛ መንገድ መጮ ትክክል አይደለም። ለምን እንዳደረጉ መጮሁ አይደለም፣ መጠኑ ነው የገረመኝ። በዛ መንገድ መጮሁ ትክክል አይደለም እንዴ! እኔ በቲቪ ኖቲስ የሚደረግ በኋላማ፣ እንዲያውም ሌሎች ከዚህ ከብሮድካስቲንግ ካሜራዎች ውጭ ያሉ ሌሎችን ስናይ፣ በተለይ በቃ አሳዛኝ ነው በጣም ለእኔ እንደዛ መደረጉ በተለይ ደግሞ ለሰጠው በዚህ መለያ ለሰጠው አገልግሎት ቢለቅም መልቀቁ ለሊቨርፑል ደጋፊዎች ማተር የሚያደርገው ሊቨርፑል ብቻ ነው። በተለይ እዛ ላለው የሲጅ ሜንታሊቲ የከተማው ባህሪ ላይ የት ያለ ባህሪ ነው ትንሽ በስጧል። ለእኔ በጣም አሁን ስቲቪ ኒኮልን እየሰማሁት ነበር። ስቲቪ ኒኮል ወደ አራት መቶ ጨዋታ ለሊቨርፑል ያደረገ ተጫዋች ነው። በተለይ የድሮ የሊቨርፑል ተጫዋቾችን ነው የምትመልሽ። አሳፋሪ ነው ነው ያሉት እነሱ የሊቨርፑል ደጋፊዎችን ስቴዲየም ውስጥ የታዩትን ደጋፊዎች ሪያክሽን እኔ ከስቲቪ ኒኮል በላይ ለሊቨርፑል ቅርበት የለኝም። ስቲቪ ኒኮል ከሊቨርፑል የኦል ታይም ግሬትስ መካከል አንደኛው ነው። ስቲቪ ኒኮል አሁን ለኤስፒኤን ይሰራል። አፍር ያለው ነው ያለው እና የደጋፊዎቹን ስሜት አንደርስታንድ ታደረጊያለሽ። አንደርስታንድ ማድረግ አንድ ነገር ነው። በቃ ልጁ ስለለቀቀ ደስተኞች አይደሉም። ገና እሱ ሊገባ ሲል ልክ በእሱ ተቀይሮ የሚወጣው ተጫዋች ኮነር ብራድሊ አይደለም የነበረው፣ ዘር ኢዝ ኦንሊ ዋን ኮነር ብራድሊ የሚለው መዝሙር በጣም ጮሆ መሰማት ጀመረ። በዛው ተመሳሳይ ጊዜ አንዲ ሮበርትሰን መዝሙር መሰማት ጀመረ። በዛው ተመሳሳይ ጊዜ የስቲቨን ጄራርድ ስም እየተነሳ መዘመር ጀመረ። ስቲቨን ጄራርድ የኦልሞስት የአንድ ክለብ ሰው ነው በሚል ኦኬ። ጄራርድ በፍላጎቱ ብቻ አይደለም በሊቨርፑል የቆዩ። ይህንን ሰርች ማድረግ ይችላሉ ሰዎች። ቤተሰቡ ላይ የተደረገውን ኢንቲሚዴሽን ሰዎች ማወቅ አለባቸው። እና የሆነ ተጫዋች ሲቆይ ታሪኮች አሉት ከዚያ ኋላ እና ግን ምርጫ የህይወት ምርጫ ነው። ማንም ይሄ ስቴዲየም ውስጥ የሚጮኸ ሰው የተሻለ የስራ እድል ቢያገኝ ለሆነ ነገር ባለኝ ለዚህ ተቋም ባለኝ ሎያሊቲ ምክንያት አሌድ ምናምን አይልም። እና ሰው ራሱ ማያደርገውን ነገር ነው የሚያደርገው ለእኔ፣ በእኔ በኩል በጣም ፌር አይደለም። እሱም እንደዚህ የጠበቀ አይመስልም። የደነገጠ ይመስለኛል። በኋላ ኮ በቃ ፊቱ ላይ ኃይለኛ ኮንፊውዥን ነበር። ሄዶ አንዴ ሉዊስ ዲያዝ፣ አንዴ ዶሚኒክ ዞቦዝ ላይ እንዲያውም ተቀይሮ ሲወጣ ሲጮሁበት ከርቲስ ጆንስ ተቀይሮ ወጥቷል። በዛ ተመሳሳይ ሄዶ እንዴት እንዳቀፋ አይተሻል። በአደባባይ አፌክሽን ማሳየት ፈልጓለ ተጫዋቹ። አንዲ ሮበርትሰን ከጨዋታው በኋላ ትሬንት ባይኖር ኖሩ እኔ የሆንኩትን አይነት ፉልባክ ሁሉ አልሆነም ነበር ሲል ነበር። ደጋፊውን አንደርስታንድ አለማድረግ አይደለም የምትሄጅበት ወሰን ግን አለ እና በእኔ በኩል በተለይ ደግሞ የሊቨርፑል ደጋፊዎች ናቸው እዛ ያሉት ደጋፊዎች ናቸው ብዬ ከማስበው ጋር ተጣልቶብኛል። በእኔ በኩል ይሄ እኔ አስተያየት ትክክልም አይመስለኝም፣ ትክክልም አይመስለኝም። ለምን የኮንትራቱ መጨረሻ ላይ ደረሰ ሊቨርፑል አይጠየቅም? እንዲ ሁለት ዓመት ውል እየቀረው ነበር ከዚህ በፊት ሁለት ሺ አስራ ሰባት ሁለት ሺ አስራ ዘጠኝ ሁለት ሺ ሀያ ሶስት ላይ የሁለት ዓመት ውል እየቀረው ነበር። ሊቨርፑል እሱን በተመለከተ ማነጋገር የጀመረው ስድስት ወር ሲቀረው ሲያነጋግሩት እንዲያውም አንዳንዶቹ የሚሉት የኔን የኮንትራት ጉዳይ ሼልፍ ማድረጋቸው ነው አንዱ ምክንያት የሚለው። የትሬንትን የኮንትራት ጉዳይ የመጨረሻው ዓመቱ ላይ ደረሱ እና ኮንትራትን አራዝም አሉት። ኦፕሽኖቹን ማየት አለበት ሊቨርፑል። ለሁለት ዓመት ሙሉ ኮንትራት የማያነጋግረው ከሆነ ኦኬ፣ ምክንያት አለው። ጁሊያን ዋርድ ስለለቀቁ፣ ማይክል ኤድዋርድ ስለለቀቁ፣ ዮርግ ሽማትከ ለአንድ ክረምት የመጡ የስፖርት ዳይሬክተር ስለሆኑ፣ ከክሎብ በኋላ ያለውን ተተኪ ማምጣት ከባድ የቤት ስራ ስለሆነ ምክንያቶች ይኖሩታል። ግን ሶስት ተጫዋች ነው የመጨረሻው የኮንትራት ወራቱ ላይ የደረሱት ሶስት ተጫዋቾች፣ ሁለቱ ፈረሙ። ኦኬ አለመፈረም ምርጫ ነበር ለሞሐመድ ሳላህም ለቨርጅል ቫንዳይክም። ግን ሞሐመድ ሳላህና ቨርጅል ቫንዳይክን አክቲቭሊ ሪያል ማድሪድ እየፈለጋቸው አይደለም አሁን እና ሊቨርፑል እንደ ክለብ የትሬንት አሌክዛንደር አርኖልድን የኮንትራት ጉዳይ ሚስ ሀንድል አድርጓል። ጥያቄ የሉም ክለቡ ትችት አይቀርም። ስለ ክለቡ የሚያወራ ሰው አትሰሚም ብዙ ጉዳዩ የተጫዋቹ ጉዳይ ብቻ ነው። ተጫዋቹ ማድረግ ያለበትን ሁሉ ካደረገ ወይ የሚያኮራ እግር ኳስ ሕይወት ካሳለፈ በኋላ ነው የሚለቀው ከሊቨርፑል። አይ ፈርሞ ሊቨርፑል ገንዘብ እንዲያገኝ ቢያደርግ ኖሩ የ80 ሚሊዮን ፓውንድ ተጫዋች ሪያል ማድሪድ 80 ሚሊዮን ፓውንድ ይከፍላል፣ ትሬንት ውል ቢኖረው ኖሮ። ማድሪድ አሁን በቅርብ ዓመታት እያደረገ ያለው አካሄድ፣ ለተጫዋቾች የዝውውር ገንዘብ ያለመክፈል አካሄድ፣ በነጻ ተጫዋቾ የማስፈረም አካሄድ ተጫዋቹ ረጅም ውል ፈረመ ማለት ምናልባት ፈላጊውንም ወደኋላ ያስቀራል። ሊቨርፑል ገንዘብ ያገኝ ብሎ ቢያደርግ ለምሳሌ፣ ካልሆነ ኔጎሽትድ መሆን አለበት ማለት ነው። አይደለም፣ ኦኬ ሪሊስ ክሎዝ ይኑርህ ኮንትራቱ ላይ። በዓመቱ መጨረሻ መልቀቅ ትችላለህ፣ ግን ምንም ሳናገኝ ከምትለቅ ሰላሳ ሚሊዮን እንድናገኝ እንለቅሃለን። ግን እሱም የራሱን ገንዘብ ትቶ፣ የራሱ የፊርማ ገንዘብ ትቶ ያንን አይነት ኮሚትመንት ገብቶ ነው ያንን ማድረግ ያለበት ያንንም ለማድረግ ያ እንዲሆን ግን ኔጎሽትድ መሆን አለበት እንደምንሰማው ሊቨርፑል እስከ መጨረሻዎቹ ወራት ድረስ ስለዚህ ተጫዋቹ ኦፊሻል ኦፈር አላቀረበም፣ እና የተጫዋቹንም ሳይድ ማየት ያስፈልጋል። ከዛ ይሄ ልጅ ከስድስት ዓመቱ ጀምሮ በክለቡ አካዳሚ ያደገ ነው። የፈረመው ለማንቸስተር ዩናይትድ አይደለም፣ የፈረመው ለማንቸስተር ሲቲ አይደለም፣ ወይ ለኤቨርተን አይደለም፣ ወይ እንግሊዝ ውስጥ ላለ ለሌላ ትልቅ ክለብ አይደለም፣ የፈረመው የፈረመው ለሌላ አውሮፓዊ ክለብ ነው የፈረመው እንደው እረዳለሁ እዛው ባላንጣ ውስጥ ለመጫወት ቢሆን ኖሮ የፈረመው እረዳለሁ፣ ያው ይገባኛል። እኔ ኢሞሽንን በራሽናሊቲ ማሸነፋት ለእኔ ይሄ ክርክር ድብን ያለ ኢሞሽናል ክርክር እና ያንን ማየት ትክክል አይመስለኝም። በጣም ትክክል አይመስለኝም ያንን ማድረግ በጋራ አሰልጣኙ ምን ያህል ሰውን የጮ በኋላ ቅም ምናልባት ያጨበጭ ያጨበጭ አሉ ያጨበጭበ አሉ ኦፍኮርስ እሳቸው አርባ ስልሳ ነው ምናምን አሉ አርባ ስልሳ ይሆን ስልሳ ሀምሳ ሀምሳ እርግጠኛ አይደለሁም አሉ። እኔ ጥቂት ቢሆኑ ችግር አልነበረው። ሁሌም አለ የሆነ ላውድ ማይኖሪቲ አለ። ጥቂት ቢሆኑ ምንም ችግር አልነበ ጥቂት ግን አልነበሩ። አርባ ስልሳ ሀምሳ ሀምሳ ያልተጠበቀ ኳስ በነፃ ቅጣት ምቱ ሊመታ ሲል ብቻ ነው ያልተጮኸበት። ገና ቤንቾቹ ተጫዋቾች ስም ሲጠራ እንኳን ሰላሳ ስድስት ቁጥር ትንታ ላይ ው ምናምን ጩኸት ነበር። አሁን ሁሉንም የሚጠቀልል አይደለም። ከሶሻል ሚዲያው የተለየ አያለው ብዬ ነበር ስቴዲየም ውስጥ እና ጨዋታው ላይ የጠበቅኩት ትልቁ ነገር የትሬንትን የቅጽበት ያቺን ሞመንት ነው እንጂ ጨዋታው ለእኔ ኢሬሌቨንት ጨዋታ ነው የነበረ። በእኔ አስተያየት በእኔ አስተያየት ስህተት ልሆን እችላለሁ። ትክክለኛ የሊቨርፑል ደጋፊ ጫማ ላይ ላልቆም እችላለሁ። ከሊቨርፑል የመልቀቁ ዋናው ተጠያቂ ሊቨርፑል ትሬንት አይደለም። ከዚህ ተጫዋች ገንዘብ ማግኘት ይችሉ ከነበር ባለፈው ክረምት መሸጥ ይችሉ ነበር። ባለፈው ክረምት ወይ የኮንትራቱን ጉዳይ መጨረስ ነበረባቸው ወይ መሸጥ ነበረባቸው። ሁለቱንም አላደረጉም። ተጫዋች ስድስት ወር እስኪቀረው ድረስ ኮንትራቱ ጉዳይ ሴትል ካልተደረገ በየትኛውም ጊዜ ሊለቅ ይችላል። ሀያ ሚሊዮን አቅርቧል ሪያል ማድሪድ ባለፈው ጥር። ኦኬ ገንዘቡ ማተር የሚያረግ ከሆነ መሸጥ ይችሉ ነበር ማለት ነው። ጉዳዩ የገንዘብ ጉዳይ ብቻ ከሆነ ሀያ ሚሊዮን አቅርቧል ሪያል ማድሪድ ስድስት ወር ለቀረው ተጫዋች፣ በተለይ ደግሞ ለዝውውር ምንም ገንዘብ ላልከፈልሽበት ንጹህ ትርፍ ለሚሆን ተጫዋች ኦኬ፣ ሀያ ሚሊዮን አይበቃኝም፣ አርባ ሚሊዮን አድርጉት ብሎ መደራደር የሚችል ነበር ማለት ነው ሊቨርፑል፣ ጉዳዩ ገንዘብ ጉዳይ ብቻ ከሆነ አይ፣ እንግዲህ ከባድ ከባድ ስህተት ይመስለኛል። ወይ ስህተት አልለውም፣ ግን ለምሳሌ ማይክሎን እረዳዋለሁ። አሁን ማይክሎን የሚለው ወደ ማድሪድ ሄደ፣ አንድ አመት ቆየ። ሲመለስ ወደ ሊቨርፑል መምጣት ፈልጎ ነበር፣ ራፋኤል ቤኔቴዝ አልፈለጉትም። ስለዚህ ሌሎች ተጫዋቾች ነበሯቸው፣ ወደ ኒውካስል ሄደ። ከኒውካስል በኋላ እሱ ራሱ የሊቨርፑል ሊድ ስለሆነ እንዴት ለማንቸስተር ዩናይትድ ይጫወታል ብለው ቢያቄሙበት እረዳለሁ። እሱ በጣም ለሚጠሉት ትልቅ ባላጋራ ባላንጣ ብለው ለሚያስቡት ለማንቸስተር ዩናይትድ ስለተጫወተ እረዳለሁ። ወይ መጀመሪያ በመልቀቁም ደስተኞች ላይሆኑ ይችላሉ። ምክንያቱም ደስ ቲቪ ማክማነመን አይደለም የለቀቀው፣ ማክማነመን በነፃ ነው የሄደው። ማይክሎውን በዝውውር ነው የለቀቀው። ከቤኒቴዝም ጋር መጎራበጥ ነበረው እንደምንሰማው ያኔ ስለዚህ እሱ የለቀቀበት ሁኔታና የተለያየ ነው። ኤኒዌይ እና እንደ እንደኔ እንደ ስሜት በጣም ትክክል አይመስለኝም። ተጫዋቾቹም ትክክል እንዳልሆነ የተረዱት ይመስለኛል። በአንፊልድ እንደዚህ አይነት ሪያክሽን አልጠበቅኩም። ስለዚህ ተጫዋቾቹ ካየሽ፣ ይሄ ዲሞንስትሬቲቭ ቢግሀግ ቢርሀግ ይባላል። በደንብ በቃ አይኬር ለሱ ብሎ ለማሳየት አይነት ነው። ከርተስ ጆንስ ያንን ያደረገው ያንን ለማሳየት ነው አንዲ ሮበርትሶን ነው ያደረገው፣ ዞቦዝ ላይ ነው ያደረገው። ተጫዋቾቹ ደስተኞች አይመስሉኝም በሆነው ነገር። አሰልጣኙ አውሮፓ ውስጥ ነው ያለ ነው ሰው የፈለገውን አቋም መያዝ ይችላል ብለዋል። ልክ ነው ሰው የፈለገውን አቋም መያዝ ይችላል። የሀሳብን የመግለጽ ነጻነት የመናገር ነጻነት ያለበት ክፍለ ዓለም እንደሆነ አውቃለሁ። አሮጌው አህጉር ግን በእኔ እምነት ለነዛ ትልልቅ ሜዳ ውስጥ ለሰጣቸው አገልግሎቶች ሪጀክሽን ብዬ አምናለሁ እና ሰው ሲያደርግ እኔ በእኔ በኩል ትክክል አይደለም። ኤኒዌይ ይህን ጨዋታ በተመለከተ የሁለት አጋማሾች ጨዋታ ነው ማለት ይቻላል። የትላንትናው ጨዋታ ሚኬል አርቴታ ጀሚ ካራገር ጨዋታው ካለቀ በኋላ እንደ ደጋፊ ነው የሆነው አለ። በቃ በጣም ብስጩ ነው ሰሞኑ በሚናገራቸው ነገሮች በጣም ብስጩ ነው። ትላንትና መቼዝ ወደ አንፊልድ ነው ሄደው፣ በርካታ ተጫዋቾቹ አልነበሩም ዴክለር ራይስን ጨምሮ ሁለት ለዜሮ እየተመራ ነበር። ስለዚህ መጨረሻ ላይ ሁለት እኩል ተለያየ። ፋይት አድርጎ ሁለት ነጥብ ወስዶ አንድ ነጥብ ወስዶ ነው የተመለሰው። አንዳንድ አሰልጣኞች በቃ ቡርኔ ባሳየው ሪያክሽን ምናምን ደስተኛ ነኝ ምናምን ሊሉ ይችላሉ። በጣም ተናዶ ነበር በሰጣቸው በፕሬስ ኮንፈረንሱም ላይ አንድም የፈገግታ ብልጭታ አልነበረም። ፊቱን ቅጭም እንዳደረገና በአግሬሽን ነው የተናገረው። ተጫዋቾቹ ላይ የተበሳጨ በተለይ መጀመሪያ ሀያ ደቂቃ ላይ ሊቨርፑል አራት ለዜሮ ሊሆን ይችል ነበር። የመጀመሪያ አጋማሽ ልክ ነው አርሰናል የመጀመሪያውን ደህና የማጥቃት ኳሊቲ ያለው ማጥቃት የጀመረው አርስናሉ ግን፣ በቀላሉ አራት ጎል ሊቆጠር ይችል ነበር። ዲያዝ ሌላ ጎል ሊጨምር ይችል ነበር። ሌላ ጎል ሊቆጠር ይችል ነበር። ሁለቱ ጎሎች በመቶ ሰማኒያ ሰባት ሰከንድ ልዩነት የተቆጠሩት ሁለቱም ከፍተኛ የመከላከል ድክመት የነበረባቸው ናቸው፣ የጋግቦም የዲያዝም ጎሎች እና እንዴ በቡድን ሪያክሽን ሲሉት እኔ ሪያክሽን አልፈልግም አክሽን ነው የምፈልገው። እና የመጀመሪያ አጋማሽ በተለይ ከእንደዚህ አይነት ባላጋራ ጋር ከኳስ ጋር የነበረን ቸልተኝነት በመከላከል ጊዜ የነበረን ቸልተኝነት አበሳጭቶኛል። ሊያመን ይገባል። አስራ አምስት ነጥብ ነው ርቀን ያለ ነው። ኦኬ ስድስት ቀይ ካርድ ነበር በዚህ አመት፣ ሶ ብዙ ነው በፕሪሚየር ሊግ ሪግረስ። አስራ አምስት ነጥብ ግን ሊያመን ያስፈልጋል ብሏል። እና ስሜቱ የሚገርም ነው። ራሱም ሶስት አራት ጎል ሊሆን ይችል ነበር በመጀመሪያ አጋማሽ ብሏል። በሁለቱ አጋማሽ ጨዋታው ተለውጧል። አርሰናል በጊዜም ጎል ማስቆጠሩ እና በእኔ እምነት ለምን እስካሁን ሳያደርገው እንደቀረበ አላቅም ሰጀስት እንዳደረግ ነው አስታውሳለሁ ለምን ጋብርኤል ማርቲኔሊን አጥቂ አድርጎ አይሞክረውም የሚለው ትሮሳር እዛ ቦታ ላይ ይጫወታል እንደምታውቂው ብዙ ጊዜ ሜሪኖ ባለፉት ሁለት ሶስት ወራት እዛ ቦታ ላይ ተጫውቷል ለረጅም ጊዜ የካይ ሀቨርትዝ እና ጄሱስ ሁለቱ ነበሩ የሚጫወቱት እኔ ማርቲኔሊ የአርሰናል ዋናው ቡድን ከኢቱዋኖ ከፈረመ በኋላ ኡናይ ሜሪ የኦባምያንግ ቤንች ነበር የሚያደርጉት ወይም የላካዜትና የኦባሚያንግ ከእነሱ ጋር ለዘጠኝ ቁጥር ቦታ የሚፎካከር ተጫዋች ነገር ሆኖ ነበር ይጫወት ነበሩ። አንድ የሚሰጣቸው ጥቅም ይመስለኝ፣ በተለይ እንደ ሊቨርፑል ካለ የሀይላይን ቡድን ጋር ሲጫ አጥቂ ነው፣ ክንፍ ላይ መጫወት ይችላል። አጥቂ ነው፣ ክንፍ ላይ እኔ ላለፉት ሁለት ሶስት አመታት አላደገም ነው፣ ላለፉት ሁለት አመታት በተለይ ምንም ኢምፕሩቭመንት የለውም። ሀያ ሶስት አመቱ ነው፣ ወጣት ነው። አሁንም አንዳንድ ጨዋታዎች ላይ በጣም ጥሩ ይጫወታል፣ ሌሎች ጨዋታዎች ላይ ጥሩ አይጫወትም። ወጥ ግን አይደለም። ሌሎች ምክንያቶች አሉት። ሌሎች ስትራክቸራል ምክንያቶች፣ የግል ምክንያቶች የራሱ እንደ ግለሰብ ተጫዋቹ አናላይዝ መደረግ ያለበት ማለት ነው። እንደ ኳስ ተጫዋች ግን እንደ ቦታ ግን በተለይ በአንዳንድ ጨዋታዎች ላይ እዛ ቦታ ላይ ቢሞክረው ወድ ነበር። ምክንያቱም ትሮሳር ጀርባ አያጠቀም ያ ስፒድ የለውም። ማርቲኔሊ ስፔስ ማጥቃት ይችላል። ፈጣን፣ በጣም ፈጣን ተጫዋች ነው እና ትናንት በእርግጥ ጎሉን ሲያስቆጥር በጭንቅላቱ ነው። በጣም ግሩም ክሮስ ነው ከትሮሳር፣ ትሮሳር ነው ወደ ግራ የወጣው። ከዛ በኋላ በቀደም ፔጅም ጨዋታ ላይ ተቀይሮ ከገባ በኋላ ትሮሳር በጨዋታው ላይ ልዩነት ፈጥሮ ነበር። ትናንትናም ክሮስ አድርጓል። ሁለታዊ ጎል የማርቲን ወደ ጋርድ ማያረገውን ብዙ ጊዜ ወደ ጎል መምታት መታ። ከዛ በኋላ ነው ሜሪኖ ጎሉን ያስቆጠረው። ሁለታዊ አጋማሽ በጣም ጥሩ ነበር ለአርሰናል። የሁለት አጋማሾች ጨዋታ ነው የነበረው። ሊቨርፑል በቀላሉ ብዙ ጎል ሊያስቆጠር ይችል ነበር። አሰልጣኙ ፍጹም ደስተኛ አይደለም፣ ሚኬል አርቴታ። በሁለተኛው ግን ሊቨርፑል አንድ ክሬዲት መስጠት ያለብን የሚመስለኝ ነኝ። ትናንት ያው ዋናው ቡድናቸውን የተጠቀሙት ባለፈው ከቼልሲ ጋር ብዙ ለማይጫወቱ ተጫዋቾች የመሰለፍ እድል ሰጥተው ነበር፣ ኳንሳ ኤንዶ እና ሌሎችም ተጫዋቾች። ትናንትና በፕሪምየር ሊግ ሻምፒዮን የሆነውን ቡድን ከሞላ ጎደል ነው የተጠቀሙት ግን የላይን አፕ ጉዳይ አይመስለኝም። ነገሩ የሻምፒዮን መሆንሽን ካወቅሽ በኋላ ያሉ ጨዋታዎች ሁልጊዜ በጣም አስቸጋሪዎች ናቸው እና አሰልጣኝ አርነ ስሎት ከጨዋታው በኋላ የመጀመሪያውን አጋማሽ እንደዛ ጥሩ ስንጫወት ለዚህ ነው ሻምፒዮን የሆን ነው አልኩ። ምክንያቱም ተጨማሪ ሞቲቬሽን የለም ሻምፒዮን መሆንሽን ካወቅሽ በኋላ፣ ወይ ለሪከርድ የምትጫወች ቢሆን ላለመሸነፍ፣ የውድድር ዘመኑ ሳይሸነፉ ለማጠናቀቅ አይደለም፣ ኢንቨንስብል ለመሆን ወይ ደግሞ አዲስ የነጥብ ሬከርድ ለማስመዝገብ ተጨማሪ እንዳለ ነው ሞቲቬሽን ቢኖር ልክ ነው። ያ ካልሆነ ግን ሁሌ ለመጫወት በጣም ያስቸግራል። አሁን ብዙዎቹ ተጫዋቾች ይሄኔ ቡክ እያደረጉ ይሆናል። ማያሚ ነው የምንሄደው፣ ባርቤዶስ ነው የምንሄደው፣ ወይ ሌላ ያማረ ባህር የባህር ዳር የጠራ ሰማይ ምናምን ወዳለበት ቦታ ስለዚህ አንዳንዶቹ በአእምሯቸው ኦፍ ሲዝን ላይ ናቸው። ሶ ለመጫወት ያስቸግራል፣ በጣም በጣም ያስቸግራል። ግን እንዲህም ሆኖ የሞቲቬሽን ሪሶርስ ነበራቸው። ትላንትና አሰልጣኙ ለዚህ ነው ቡድኑን ያደነቁት ሜሪኖ ነው ሁለተኛው ጎል ያስቆጠረው፣ እሱም በቀይ ወጥቷል። ግን እንዲያምታቂው አሁን ሚካኤል አርቴታ ከጨዋታው በኋላ ብዙ ጊዜ አንስቶታል። አለም የቀይ ካርዶቹን ጉዳይ ትላንትና በቀይ መውጣት በሁለት ቢጫ ካርድ መውጣቱ ተገቢ ነበር። ጥያቄም ያለበት አይመስለኝም። ቡከብል ኦፌንስ የሚሉት ነው፣ ጥፋት ነው፣ በቀይ ያስወጣል፣ በሁለት ቢጫ ካርድ ያስወጣል። ያው ጥያቄው የሚመስለኝ አንዳንዶቹ ቀይ ካርዶች ናቸው። ከዛ በኋላ ያላየኋቸው ቀይ ካርዶች አሉ እኔ በዚህ ሲዝን ትሮሳር በወጣበት ተመሳሳይ ምክንያት ተጫዋች በቀይ ሲወጣ አይቻላቅም። ዴክላን ራይስ በወጣበት ማለት፣ ትውስታዬ ጥሩ ካልሆነ ሰው ሊያስታውሰኝ ይችላል። ዴክላን ራይስ በወጣበት ተመሳሳይ ምክንያት በቀይ የወጣ ተጫዋች አላየሁም። በእንደዚህ አይነት ምክንያቶች ሰዓት ለማባከን ብሏል በሚል የወጣ ተጫዋች አላየሁም። ከአስረኛው ሰከንድ በኋላ ከአስረኛው ጨዋታ በኋላ ፕሪሚየር ሊግ አቁሞታል። ይሄን ዲሌይ ማድረግ በሚል ተጫዋች ማስወጣትን አላረገውም። ከዛ በኋላ እንደ ጄሚ ካራገር እንደ ደጋፊ ነው የሚናገረው ሲል፣ የአርሰናል ደጋፊዎች እንደሚታወቀው ቪክትም ነን የሚል ስሜት አላቸው። የታወቀ ነው። ይሄ ሲባል ሰሚያለች ብዙ ጊዜ ምን ሆነ ያልኩት አይደለም። ቪክትም ነን የሚል ስሜት አለ። ሚኬል አርቴታም ቪክትም ነን የሚል የደጋፊውን ስሜት የሚጋራ ይመስለኛል አለ። አሁን ከስድስቱ ቀይ ካርዶች የማያከራክሩ ቀይ ካርዶች አሉ፣ የሚያከራክሩ ቀይ ካርዶች አሉ። ለምሳሌ ማይልስ ሉዊስ ስኬሊ ከወልቭስ ጋር የተመለከተው ቀይ ካርድ ወይ እንዳልኩት ሁለቱ የትሮሳርና የዴክላን ራይስ ቀይ ካርዶች ተጫዋቾቹ ኳሱን ባይነኩት ይመረጥ ነበር። ግን ለሆነ ክለብ ብቻ የሚሰራ ሕግ መምሰል የለበትም ምክንያቱም ከዛ በኋላ አላየሁም እኔ የተጫዋች አመቱ ሙሉ አላየሁም። ስድስተኛው ሳምንት ላይ ደረስን መሰለኝ ሁለት ጨዋታ እየቀረው አላየሁም። እና ያ የቪክትም ስሜት በሚኬል አርቴታ ያለት ሲዝኑ ዋንጫውን ያጡት በነዛ ቀይ ካርዶች፣ በነዛ ጉዳቶች ብቻ ወይም የሚፈልጋቸውን ብዙ ጊዜ የሚያጫውታቸውን ሰባት ስምንት ተጫዋቾች ባያጣ ኖሮ የነጥብ ልዩነቱ ቢያንስ ይህን ያህል ላይሰፋ ይችል ነበር። እና ኃይለኛ የንዴት ስሜት አለው። ከጨዋታው በፊትም ያው ከጨዋታው በላይ አጀንዳ የነበረው የጋርድ ኦፍ ኦነሩ ምናምኑ ጉዳይ ነው። የጋርድ ኦፍ ኦነር በቀኝና በግራ በኩል ሆኖ ሻምፒዮን የሆነን ቡድን ተሰልፎ ማጀብ ክላስ ነው የሚመስለኝ። እኔ የሚመስለኝ በቃ ስፖርታዊ ክላስ ነው። ለምን ደጋፊው የሆነ የኢምባራሲንግ አድርጎ እንደሚያየውም አላውቅም። ያሸነፈ ሰው አለ አይደለም። ለምሳሌ ሩጫ ተወዳደሩ እና አንድ ኬንያና አንድ ኢትዮጵያ አትሌት ተወዳደሩ። ና ባለበል ፖል ቴርጋትና ሀይሌ ገብረስላሴ ሀይሌ ያሸንፈ ከዛ ፖልቴር ጋር ትሄዶ እንኳን ደስ ያለህ አለው። ዳትሴት ጋርዶ ፎና እርሱ ለምን የሆነ ጀርባ እንደሚሰጠው አላቅም። የሆነ ምርጫሽ ነው ደሞ ባይዘ። አሁን ለምሳሌ ያርስናል አላደረግም ያንን ማለት ይችላል። ማንም አያስገድዱ። ወይ ቼልሲ ባለፈው ሳምንት አላደርገውም ማለት ይችላል። ግን ሻምፒዮን ነው የሚገባው፣ ሻምፒዮን ነው ይሄ ቡድን ስለዚህ በሁለት ሰልፍ በሁለት ረድፍ ሆነሽ ለስኬታቸው አክብሮ ትሰጫቸዋለሽ። አናናን ሰው ልክ እንደው እንደ ትልቅ የሚያዋርድ ነገር ክለቡ በምርጫው ነው የሚያደርገው። እና ደግሞ ደንበኛ ስፖርታዊ ምሳሌነት ያለው ምግባር ከአንቺ ተሽሎ ያሸነፈን ቡድን ሻምፒዮን መሆን የሚገባውን ቡድን ግሎሪፋይ ማድረግ ማለት ነው። ይገባችኋል፣ እንኳን ደስ ያላችሁ ማለት ማለት ነው። ሊመርሽ ይችላል፣ ላይወጥልሽ ይችላል። በተለይ ዋንጫ ተፎካካሪ ሆኖ ለነበረ ቅርብ ለነበረው ተከትሎ ኢሚዲየት ተከትሎ ላለው ቡድን ከባድ ሊሆን ይችላል። ለለፉት ሁለት ዓመታትም እየደረሰ ዋንጫው ላላሸነፈ ቡድን ከባድ ሊሆን ይችላል። ግን አጀንዳ ነበር። ለምሳሌ ከጨዋታው በፊት ስትሮንግ በቃ ሊቨርፑል ይገባዋል፣ ያ ነገር ነው የተደረገለት እና እኔ አንዳንድ ጊዜ ይገርመኛል የሚደረገው ነገር። ለማንኛውም ከጨዋታው ይልቅ በጨዋታው ዙሪያ ያሉት ነገሮች ናቸው አጀንዳ የነበሩት ሁለት ለሁለት